ሰላም እንዴናችሁ? የኢትዮቴክ በኢንፎ ገበታ ተከታታዮቻችን፣ እንግዲህ እንደተለመደው ዛሬም አንድ ቱቶሪያል ይዘንላችሁ ወደ እናንተ ይቀርበናል። የዛሬ ቱቶሪያላችን እንዴት አድርገን ሀርድ ዲስክን መከፋፈል እንችላለን? ጥቅሙስ ምንድን ነው? እስኪ ሀርድ ዲስክን መከፋፈል የሚለውን በአጭር ቪዲዮ ሰርተንላችኋል ማለት ነው። ወደ አሰራሩ ከመግባታችን በፊት ሀርድ ዲስክን መከፋፈል ጥቅሙ ምንድን ነው የሚለውን በአጭር እንመልከት። አንድ ጊዜ ስሆን ሀርድ ዲስካችሁን እንደ አንድ ትልቅ ቦክስ አድርጋችሁ አስቡ። እዛ ቦክሳችሁ ውስጥ የራሳችሁን ሙዚቃ ሊሆን ይችላል ፎቶዎች ሊሆኑ ይችላሉ የተለያዩ ስኩል ማቴሪያሎች፣ ፋይሎች፣ ጌሞች፣ ሶፍትዌሮች የተለያዩ ነገሮችን ማስቀመጥ ፈለጋችሁም በል እና አንድ ብቻ በመሆኑ ምን አይነት ጉዳት ያመጣብኛል? ሀርድ ዲስክስ መከፋፈሌ ምንድን ነው ጥቅሙ የሚለውን ስናይ ለምሳሌ ይሄ ሀርድ ዲስክ በቫይረስ ቢያዝ ወይም በቫይረስ ቢጎዳ ሙሉ ሶፍትዌሩ ወይም ደግሞ ያስቀመጣችሁት ፎቶ ሊሆን ይችላል ሙዚቃ ሊሆን ይችላል መጽሐፍቶች በሙሉ በአንዴ ነው የሚጠፉባቸው። ስለዚህ ያስቀመጣችኋቸው ፋይሎች በሙሉ ጠፉ ማለት ነው። ሁለተኛ ነገር ደግሞ ለምሳሌ ፓርቲሽን አድርጌ አንድ አራት ፓርቲሽን ብሰራና አንደኛው ፓርቲሽን ቢሰበርብኝ ወይም ደግሞ ቢጎዳብኝ፣ ሌሎቹ ሶስቱ ላይ የቀረው ፋይሎች በሙሉ አክሰስ ማድረግ ይችላሉ ማለት ነው። ስለዚህ ፓርቲሽን ማድረግ ጥቅሙ ይሄ ነው። እንደዚህ አንድ አድርገን ብቻ ብንጠቀም አሁን ከዚህ በፊት የገለጽኩላችሁን ጉዳቶች ሊያጓጥማችሁ ይችላሉ ማለት ነው። በተጨማሪም ደግሞ አንድ ሃርድ ዲስክ ብቻ በቫይረስ ሲጠቃብን በሙሉ አንዋንትድ ፋይሎች ይቀሩብናል። ስለዚህ የነበረን ፋይሎች፣ ሙዚቃዎች፣ ቅድም ያስቀምጥናቸው ዋንትድ ፋይሎች በሙሉ በቫይረሶች ይተካሉ ማለት ነው። ስለዚህ እንደዛ እንዲሆን ደግሞ ስለማንፈልግ ይህን ፓርቲሽን መስራት ግድ ይለናል ማለት ነው። ሲ ፓርቲሽን ስንሰራ ለምሳሌ ኮምፒተራችን ላይ አንድ አራት ሰራን እንበል፣ አራት ሃርድ ዲስካችንን አራት ቦታ ከፋፈል ነው እንበል ና የመጀመሪያው ቦታ ላይ ፎቶችንና ሙዚቃችን ሊሆን ይችላል። ሁለተኛው ላይ መጽሐፍቶቻችን የስኩል ማቴሪያሎቻችን፣ ሶስተኛው ላይ ጌሞቻችንን፣ አራተኛው ላይ ደግሞ ዩዝፉል ሶፍትዌሮቻችን አስቀመጥን እንበል። ስለዚህ በዚህ መልክ ቅድም የጠቀስኩላችሁን ችግሮች ለምሳሌ ፎቶዎችንና ሙዚቃዎችን እዚህ ጋር እዚህ ጋር ያለው አንድ የተሰራው ሃርድ ዲስክ ቢጎዳብኝ፣ እዚህ ጋር ያሉት መጽሀፍቶች የስኩል ማቴሪያሎች እንዲሁም የተለያዩ እዚህ ጋር ያሉት ጌሞች ዩዝፉል ሶፍትዌሮች ምንም አይሆኑ ማለት ነው። ለምን? ፓርቲሽን አድርጌ ስላስቀመጥኳቸው። ሊጎዳ የሚችለው እዚህ ጋር ያለው ፓርቲሽን ብቻ ነው። ስለዚህ ጥቅሙ በዚህ ደረጃ ያስፈልገናል ማለት ነው፣ ሃርድ ዲስክን መከፋፈል። ይሄ እንደዚህ ብታደርጉ ተመራጭ ይሆናል። እስቲ ካየን እንግዲህ ጥቅሙን ባጭሩ እንዴት አድርገን ሃርድ ዲስክን መከፋፈል እንችላለን ወደሚለው ፕሮሰስ ደግሞ እንምጣ። መጀመሪያ ዲስክን ለመከፋፈል ፕሮሰሱ ጋር ስንጀምር እስቲ ዊንዶስ ፕላስ አር እንጫን። በቀላሉ ዊንዶስ ፕላስ አር እንጫንና ከዛ ዲስክ ማኔጅመንት ወይም ዲስክ ኤምጂኤምቲ ዶት ኤምኤስሲ የሚለውን በኮቴሽን ውስጥ እናስቀምጥ። እሱን ካስቀመጥን በኋላ እዚች ምት መጣለን ራን ዲያሎግ ቦክስ ላይ ዲስክ ማኔጅመንት ዶት ኤም ኤስ ሲ የሚለውን በኮቴሽን ካስቀምጥም በኋላ ኦኬን እንጫናለን። ኦኬን ስንጫን ቀጥታ የሚመጣልን ምንድን ነው? እንደዚህ አይነት ዊንዶው ነው የሚከፈትልን። ይህ ይሄ ዊንዶው ምንድነው ምንድን ነው የሚያሳየኝ? የፒሲን ዲስክ ማኔጅመንት ወይም ደግሞ ለምሳሌ ሲ ያለኝ እኔ ላይ እንዲሁም ደግሞ ፍቅሬች አለኝ፣ ሁለት ፓርቲሽኖች አሉ። እስ ከነኚህ ፓርቲሽኖች ላይ ለምሳሌ ከፍቅሬች ላይ ቅድም እንዳሳዩዋችሁ የተለያዩ ጥቅሞችን ይዞ ማለት ነው አንድ ፓርቲሽን ልፍጠር ለራሴ ። ስለዚህ ፕሮሰሱን ስንጀምር መፍጠር ከምትፈልጉበት ላይ ፓርቲሽን ሄዳችሁ ራይት ክሊክ አድርጉና ሽሪንክ ቮሉም የሚለውን ተጫኑ። ሽሪንክ ማለት ሰብስብልኝ ማለት ነው። ሽሪንክ የሚለውን ቮሉም ስትጫኑ በቀጥታ አዲስ ዲያሎግ ቦክስ ይከፈታል። ይህ ዲያሎግ ቦክስ ምን እንደ የሚለኝ ሽሪንክ ማረገው ይሄ ፍቅሬች የሚለው ቶታል ሳይዙን እንዲሁም ደግሞ አዲስ መፍጠር የምፈልገውን የ የሚሜጋባይት ብዛት ወይም ማስቀመጥ የሚችለውን መጠን በሜጋባይት ያስቀምጥልኛል። ስለዚህ ያው በዲፎልት የሚሰጣችሁን እሱ የሚሰጣችሁን ኮምፒውተሩ የሚያስቀምጥላችሁን ብትወስዱ ጥሩ ነው። ለምን ካልኩሌት አድርጎ ይህን ያህል በቂ ፍሪ ስፔስ አለ የሚለውን ስለሚያስቀምጥ መጨመርም ትችላላችሁ መቀነስም ትችላላችሁ። ከዛ ሽሪንክ የሚለው እንጫናለ። ሽሪንክ የሚለውን ስጫን ቀጥታ ሰማኒያ ስምንት ነጥብ አምስት ስምንት ጂቢ አሎኬትድ የሆነ ፓርቲሽን ወይም ደግሞ ገና መጠቀም አልችልም። አሎኬትድ ነው ስለዚህ ራሴ ሎኬትድ ማድረግ አለብኝ፣ ግን ከፍቅሬች ላይ ቆርጦታል፣ ግን እኔ አክሰስ ማድረግ አልችልም። ስለዚህ አክሰሰብል እንዲሁም ወይም ደግሞ መጠቀም እንድችል እዚህ አሎኬትድ የሆነው ፓርቲሽን ላይ እንመጣና ራይት ክሊክ አድርገን ኒው ሲምፕል ቮሊዩም የሚለውን እንጫናለን። ኒው ሲምፕል ቮሊዩም የሚለውን ከተጫን በኋላ አዲስ ዊዘርድ ይከፈታል ወይም አዲስ ቦክስ ይከፈታል። ይህ አዲስ ቦክስ ምንደው የሚጠቅመኝ ካላችሁ ይሄ አሎኬትድ የሆነውን ፓርቲሽኔን ወይም ደግሞ መጠቀም የማልችለውን ፓርቲሽኔን አክሰሰብል ወይም ደግሞ መጠቀም እንድችል ያደርገኛል ማለት ነው። ከዛ የሚመጣላችሁን ዲያሎግ ቦክስ ኔክስት በሉት። ከዛ እዚጋ የሚያስቀምጥላችሁ አዲስ ያለውን የዲስካችሁን መጠን ነው በሜጋ ባይት። ከዛ ኔክስት የሚለውን ተጫኑ። በመቀጠል የሚመጣው እዚጋ አንድ ምርጫ አለች። እቺ ምንድነው የምታስመርጠን ፓዜ ወይም ደግሞ የአዲስ የምፈጥረው ፓርቲሽን ሌተር ወይም ደግሞ ምን ይሁን ነው። ለምሳሌ ቅድም ካያችሁ እዚጋ ፍቅር ኤች አለኝ እንዲሁም ደግሞ እዚጋ ሲ ያለ ሎካል ዲስክ ሲ አለ። በተመሳሳይ ሁኔታ አዲስ የምፈጥረው ምን አይነት ፓዝ የሌተር ፓዝ ያዝልኝ ነው። ለምሳሌ እኔ ኬ አልኩት። ከዛ ኔክስት የሚለውን ትጫምና የፓርቲሽን ስም ምን ይሁን ኒው ቮሊም፣ ከፈለጋችሁ መቀየር ትችላላችሁ። እዚህ ጋር ነው ይህንን አጥታችሁ መቀየር የምትችሉት። ኒው ቮሉም ይሆንልኝ ያልኩት ከዛ ኔክስት እንለዋለን። እስካሁን የሰሯችሁን ሴቲንጎች አጠቃላይ ዲስክሪፕሽን ነው እዚህ ጋር የሚያመጣልኝ ከዛ ፊኒሽ የሚለውን እጫን አለሁ። ፊኒሽ የሚለውን ስጫን ቀጥታ ፎርማት ያደርግና አዲስ የሰራውትን ሃርድ ዲስክ እንደምትሉት ፎርማት እያደረገ ነው። ሀልዚ ወይም ሆኖ ፕራይማሪ ፓርቲሽኔ ፓዙ ኬ ሆነ ይሰራልኛል ማለት ነው። እስቲ አሁን እንሂድና ማይ ኮምፒውተር ውስጥ ገብተን አዲስ የፈጠርኩት ፓርቲሽን ይሰራል ወይስ አይሰራ የሚለው እንመልከት። ሀይ ኮምፒውተር ግቡና፣ እንደምትመለከቱት ኒው ቮሊዩም ኬ የሚል አዲስ ፈጥር ያለው ባዶ ነው፣ ገና ምንም አይነት ፋይል አላስቀመጥኩበትም። በዚህ መልክ እንግዲህ የራሳችሁን ፓርቲሽን ሰርታችሁ ፋይሎቻችሁን ከተለያዩ ሶፍት ቫይረሶችና አደጋዎች መከላከል ትችላላችሁ ማለት ነው። ለዛሬ ያዘጋጀላችሁ ቱቶሪያል ይህን ይመስላል። ቻናላችንን ሰብስክራይብ በማድረግ እንዲሁም ደግሞ የፌስቡክ ፔጃችንን ኢንፎ ገበታን ላይክ በማድረግ የተለያዩ ቱቶሪያሎችን በቀጣይ እንዲሁም ደግሞ የቴክኖሎጂ ውጤቶችን፣ ዜናዎችን ማግኘት ትችላላችሁ። ሰላም።